አሴ እንግዲህ ተናዶ ሲጀራውን ይዞ እያጨሰ ነው። ሀኒዬ እንግዲህ ትታ መጣ። ሀኒዬ መጣችና ሲና ቁጭ አለች። ሀኒዬ ቁጭ ባለችበት ምን ነው ዛሬስ መደንገጡ? ተኮ እንዴ ትተዋል እንዴ? እያለች ለምን ያደነግጣለው አላትሱ። በፊት በፊት ኮ እያጨስ ያስመጣ እኮ ትደበቅ ነበረ አለችው። ዛሬም ደግሞ ታዲያ ልትደበቅ ፈልገሽ ነው እንዴ? ልደነግጥ ፈልገሽ ነው እንዴ? አላት። እንዲ እኮ ስጃራ ስታጭስ ነው። ተስጃራ ውጪ ሌላ ዘመን ስለሌለኝ በቃ አላት። ቆይ ግን ለምንድን ነው ሲከፋህ አጭር ውስጥ የምትደብቀው? ምን አገባሽ አላት። ምን አድገኛ ሲል ስትለው ምን አገባሽ አልከኝ? ምን አድገኛ ሲል እንዴ አይሰማሽም እንዴ? ምን አገባሽ፣ ምን አገባሽ አለ። እኔ እኮ ሀና ነኝ። እና ሀና ብትወኝስ፣ አሴ ምን ሆነሃል ስትለው አንቺ አማርኛ አይገባሽም እንዴ? ምን አገባሽ አላት ተናዶ፣ ማለት ነው። አውቀህና ግን የሶስተኛ ጊዜ እኮ የደገምከው ነው አለችው። እን በቃ የአራተኛ ጊዜ ልድገ ልትገምሽ፣ አንቺ ስለ እኔ ህይወት ምንም አያገባሽም። እኔ ኮ ምን እንድትሆንብኝ ኮ አልፈልግም አለችው። ወረባክሽ እውነትሽ ነው ለምርሽ ነው እንዴ? እኔ ኮ በጣም ነው ኮ ማስብልህ አለችው።

እንዴ ዋሻው እንዴ? አለችው። እንዴ እኔ ዛሬ በመጣሁ በመጣው ቀን ጥለሽኝ ትተሻለም እንዴ? እሹ አላት። ወደ ሳ አላት። እንዴ እኔ ቆያሴ እሺ፣ ላስረዳ አለችው። ምንም ነው የምታስረጅኝ እኔ እወድሻለሁ ሲልሽ እኔም እወድሃለሁ። አላሹ አላሹ አላችሁ። ደነገጠች ሀንዬ። ምን አለችው። አኔ አንቼው እኔ እኮ ረጅም ጊዜ ነው ያፈቀርኩሽ የነበረው። ባበትሽ ምክንያት ነው ሌላ ጭንቀት እንዳንፈጥርብሽ ብዬ እኮ ነው አላት። እስራ ማለት ነው አሴ፣ ምን ያልከኝ ነው አለችው። እንዴ አንቺ እኮ የጠበቁ ነበረ አላት። እንግዲህ አሴ ማለት ነው፣ አሴ፣ እኔ ስታይኝ ቆሻሻ መስልሻለሁ፣ ግን ልቤ እኮ በጣም ጥሩ ነው እንዲህ እኮ ያደረገን የገንዘብ ገንዘብ እጥርነት ነው እኮ ነው አላት። አሴ ማለት ነው በጣም ነው። እንግዲህ ታውቃላችሁ አሴ መናገር እየፈራ እያፈቀራት ያለ መናገር ይፈራ ነበረ። ምንድን ነው እሱንንም የአባቱን የአባቷን እያሰበ ማለት ነው። የአባቷን እያሰበ በቃ ብዙ ነገር ማለት ነው። እንግዲህ ታውቃላችሁ እሷ ደግሞ እንደ ወንድምነቷ ነበረ የምጠብቀው የነበረው ሁሉም ነገር እንደ ወንድም በቃ እንትን የምትለው ራሱ የምትመክረው ምክሩ ምናምን ሁሉም እንደ ወንድሟ ነበረው የምታስበው ማለት ነው። እሱ ግን ያው ለመናገር የፈራት ይፈራታል ለመናገር ማለት ነው። የፈራት ያው አባቷንም እዛ ጊዜ ትንሽ ስላመማቸው በሱም እሱም እንዳትጨናነቅ ብለው እንግዲህ ዳርዳር የሄደ ሌላ ሰው እንግዲህ አፈቀራት ማለት ነው። እንግዲህ እሺ ብላ ትቀበለዋለች ብለን እናስባለን ማለት ነው። ቤተሰብ በጣም የሚገርም ነው። አሰላም አሌይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ጊዜ ትርሰብ በልኝ። ሰላም ሰላም ክሪስታል እንዲናችሁ ባላችሁበት፣ አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብሰብ ስክራይብ፣ ላይክ፣ ኮሜንት፣ ሼር በማለት ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼላክ ማረግ አበረታቱን። ዛሬ ውላያዊ ክፍል መቶ ዘጠኝ ይዤላችሁ መጥቻለሁ። እንግዲህ እንደ ቀጠለ ነው ማለት ነው። በጣም ነው የሚገርመው ማለት ነው። እንግዲህ በጣም ተናዶባታል ማለት ነው። በነገራችን ላይ ደግሞ አንዱ ያናደደው እወድሻለሁ ሲላት እኔም እወድሃለሁ አለችው። እሱ ደግሞ እየሰማ ነበረ፣ ያው እየተከታተላት ነበረ። የሄደችበት ሁሉ ማለት ነው። አሴ እና ያው እንጃ ብቻ አላቅም። ያው ልቡ ተሰብረዋል። በጣም ነው ልቡ የተሰበረው። እንግዲህ አሴ ላስረዳ ያስረዳ ያለችው እንቢ ብሎ በቃ በጣም ተናዶ አመሰግናለሁ ብሎ እንግዲህ ትተወት ትቷት ሄደ። ምላሴ ደግሞ እናቱ ቁጭ ብላ ነበረ። ምላሴ መኝታ ቤት ነበረች። አንኳኩቶ ገባ። እናቴ ሲላት፣ ባክ ዝም በለኝ አለችው። እንዴ ምኖች ደሞ ሲላት፣ ባክ ተወኝ፣ እኔ ዘንድሮ አለችና ምን ነው ሲላት፣ እስቲ ማየ ተረጋጊ እማዬ አላት። ዘንድሮ ምን መረጋጋት አለ አለችው። እንዲህ ተድንብላል ጋር ነው አይደል፣ ስትጫጫህ እየሰማሁት አላት። እንዴ ወይ ጉድ! እኔ እኮ ማን እንደሆነ እኮ አላቅም። ጠላቶች የሁሉም ሰብስቦ ቤት ድረስ ያመጣብኝ አለችው። ማለት ነው ምን ተፈጥሮ ነው አላት። አሴ ማለት ነው እንዲህ ድንብላል ምግብ የያዘች ተቤት ትወጣለች አለች። ሙሉነሽ ማለት ነው ይሄን ይህን ታቃለ እንዴ? ያለችው እና ይሄን ነው እንዴት ያናድድሽ ያለው አላት። እሱ ደግሞ እንዴት ነው እንዴት ነው የማያናድደኝ ምን ማለት ነው አለችው። ማለት ይ ለምን አናደደሽ አላት። እሱ ደግሞ ማለት ነው ያው ምግብ የያዘችው ማን እንደሆነ ግን ታቃለ እንዴ? ያለችው እረኔ ያላቅም። ጠየቅሻት እንዴ? አዎ ጠየቅኋት፣ ግን የፈለገ ነገር ተዚህ ተስራ አባረርኝ እንጂ አነግርሽም አነግርም አለችኝ። በጣም እንጂ አልነግርም አለችኝ አለ። በቃ ለምን እማየ አላት። አላቅም አለች። ብቻ ግን ስትጠረጥር የባዮሽ የምትወስተው ነው የሚመስለኝ አለች። እውነትሽ ነው እንዴ እማየ አላት። ይመስለኛል እንደዛ አለች። ሌላማ ለማንም አትወስድ ማለት ምን ሊሆን ብላ ነው ደግሞ የባዮሽ ምግብ የምትወስተው አላት። ደግሞ ቆ እማየ በጣም ነው ኮ ነው የምትፈራት አላት። አይመስለኝም አለች። እንዴ ባዮሽ ከተያዘች በኋላ አደለም እንዴ ምን እንደምታረጋት ሁሉም እንዳለ የነገረችኝ የነገረችኝ አለች። እንዴ አዎ። ምን ነው አላት። እንዴ እሷማ ባዮሽ ከተያዘች ምንም አይመጣብኝም ብላ ነው ራሴ ና ጸላ አውጣ ብላ ነው እንደዚህ ነገር እያረገችው አለች። ድም ብላል። በዚህ ሰዓት እንደዚህ አይነት የምታረግ ልጅ አደለችም አለ። ምላሴ ማለት ነው። ግን ደግሞ ምን ነው ያየኸው ነገር አለ እንዴ አለች። አይ ሰሞኑ ትክክል አደለችም አለ። ታዲያ እንደዚህ ያልክ ስትለው ባለፈው የአጎቴ ሚስት ልጠይቅ ብላ ሄደች ጊዜ አላት ስትመለስ ግን የሆነ ሰው እንዳገኘች ነገረችኝና መልሳ ደግሞ ተወች አላት እሺ ቆይ ግን ምን ነበለች ነገር የፈለገችው አለችው አላቅም ብቻ በደጋጋሚ ስጠይቃት ትደነግጥ አለች ይኸው በቃ አለች እንዳልኩት ባዩሽን አግኝታ ነው የመጣችው አለ እማዬ መጀመሪያ አንቺ ተረጋጊና ቅስልን ጠይቃታለን። ምናልባት እኮ ደንግጣ ይሆናል አላት። እንደዛ እያለችው አላት፣ እስኪ ተወኝ አሴ፣ ዘንድሮ መቼም የመጣ የሄደ የሚጫወትብኝ ኳስ ሜዳ አረጉኝ ኮ አለች። እማዬ እሺ በይ ድንብላልን ቀስ ብለን እንጠይቃታለን አላት። እሺ በቃ ካል ከሺ ቀስ ብለን ናናግራታለን አለችው። ና አላት። እና ትንሽ ትንሽ ብረን እንሂ ብለው ትተው ወጡ። ሁለቱ ማለት ነው እንግዲህ ድንብላን ብታባረኝም አልናገርም ብላለች። ምክንያቱም እንግዲህ እኔ ይመስለኛል የኔ ቢጤዎሽ ይሆናል ይመስለኛል ማለት ነው። እንዳያችው ማለት ነው ባዩሽ እንደማትወዳት ድንብላን፣ እናውቃለን በጣም እንደማትወዳት ማለት ነው። ግን ብቻ አላውቅም እስራ ቁጭ ብሎ እንዲህ ሀና ጋር እየደወለ ነው። እስራ ማለት ነው ስልክ ሲደውልላት አታነሳለትም። ልታነሳለት አንፈለገችም ማለት ነው። ያው ደብሯታል፣ ተአሴ ጋር ስለተጣላች ማለት ነው። ምንሆና ነው ግን ስልኩ ማየት አላየችው ወይስ ምንሆና ነው? ቀጥሮ ቀጥሬያት የለም እንዲ ለምንድን ነው የማታነሳው? ብሎ ብቻውን እየለፈለፈ ነው ማለት ነው። ምክንያቱም ሀና እንግዲህ በፊት እንደዚህ አይነት ልጅ አልነበረችም። እሷ ቤተሰብ ነው የምፈልገው እንጂ ገንዘብ አልፈልግም ትን ነበረ። ይሄ ደግሞ ስራ ደግሞ ገንዘብ አለው። አሴ ደግሞ ያው ታውቃላችሁ ችግር ነበረ። ግን የሰው ልጅ ሰርቶ ማይለወጠልም ይለወጣል። ሀኒ ደግሞ እንደሱ ጋር እንደምትመለስ እርግጠኛ ነኝ። እንግዲህ አሴ ንንጃ ብቻ በጣም ተናደዋል እሱ ማለት ነው። እየደወለ እየደወለ በድጋጋሚ አታነሳ ወይ እንዲህ ስላፈቀር ኳት አለ ወይ ፍቅር ገለካ እንዲ ያረጋሉ ብለው የፍቅር ዘፈን ከፍቶ እየሰማ ነው። እንግዲህ አሴና መላሴና ወይዘሮ ሙሉሽ ቁጭ ባሉበት ድም ብላ ሊጠይቋት ይ ምንድነው ግርማዬ ስትለው እስቲ አንዴ ቁጭ በይ አላት። ስራ አለብኝ ስትለው ኦሆ እኛ ኳ ሴርየቱሽ ነን ቁጭ በይ ስንልሽ ቁጭ በይ ሄጂ ስንልሽ ደግሞ ፊት ሄጃለሽ አለች መላሴ። እመዬ ምን ሆነሻል እንዴ? ተረጋጊ እንጂ ሄጂ ሲላት እንዴ አታያትም እንዴ አለች። ባይስ ቁጭ ባይ አለቻትና፣ መላሴ ድን ብላል። አሁን ምጠይቅሽ ጥያቄ በቀጥታ መልስልኝ አላት። የእናንተ ብር ቆይ፣ የእናንተ ብር ጥያቄ ደግሞ ሰው ካላስጨነቃችሁ አይሆንም እንዴ፣ አለችው። ምን አለበት የጥያቄያችሁ መደርደር ትንሽ አረፍት ነገር ብታረጉስ ቢኖረውስ፣ አለች። እሱ ደግሞ ምን ማለት ነው እንዴ አለቻት ሙሌኖች ማለት ነው አሰሪዎች ያላችሁ ነዋ፣ አለች ድም ብላን። ማለት ነው አሰሪዎች የምትሉት ነው፣ አለች አለች እንዲ የምን መለማመጥ ነው በቀጥታ ማዘዝ እንጂ፣ አለቻት እንዲ ሆ አለች እና እኔ እውነቴ ነው፣ እውነት ነው የተናገርኩት፣ አለች የተናገርኩት አለብኝ። ከዛ ወይዘሮ ሙናለች በጣም ተናደዱ ነው ወይኔ በገዛ ቤቴ ሙድ ተያይዥብኝ? አለቻት። አስመላሴ ምን ሆነሽ ነው? ተነጋግረን የመጣነው ነገር አይደለም እንዴ? አለችው። ዝም በል ባክ፣ ዝም በል አንተ ነገር መቼ ይገባህና? አለችው። ዝም ብላል። እማዬ እማዬን ተያትና፣ እኔ የምጠይቅሽን ብቻ መልሽልኝ አላት። ምንድን ነው ግርማዬ? ስትለው ምግብ ይዘሽ የምትሄጂው የት ነው? ለማን ነው? አላት። ወይኔ ወይኔ አቡዬ ድረሱልኝ። ምንድን ነው ደግሞ ነገሩ ምደጋግሙብኝ? አለች እንዲህ ቀድሜ ኮ ተናግሬያለሁ እኮ አለች። ለምን ብለሽ አላት። እኔ ለማን እንደሆነ አልናገርም ብዬ አለሁ አለች። እንደዚህ በቃ፣ እንደዛ ከሆነ ለፖሊስ ነው አስይዝሽ አለሁ። የእጅሽ የእጅሽ ምትይዝ ያስ ታገኘዋለሽ አለች። ፖሊስ የራቦ ስለ የራቦ ስለሰጠው ነው እንዴ? ፖሊስ ሚይዘኝ አለች ድን ብላል። አረ ማን ባዩሽ ናት እንዴ የተቸገረችው አለችው። እትዬ ምን ነው ግን ዛሬ ለምንድ ነው እንደዚህ ነገር ነገሩ ማተውት አለቸዋት። ማይተውት አለቻት። ረባክሽ ጭራሽ እኔ ነኝ ነገረኛ አለቻት። አረ እኔ ኮ ሳቁት እንደዛ አትመስሉኝም ነበረ አለች። እንደዛ አልነበሩ። አሁን ግን እኔ እንጃ አለች። እሺ ልሰድብኝ አሁን አምሮሻል እንዴ አላት። ምንም ቢሆን ግን ሰው ሊሆን እችላለሁ ግን ወዳጄና ጠላቴ በደንብ ላይ ይቼ አቀጥ እየማቅ ሰው ነኝ አለቻት። ምን ያሽ ነው ድንብላን አላት። ምላሴ ማለት ነው። ቆይ ምን ልትሉ አስባችሁ ነው? እንዴት የዘች ክፉ ሴትዮ ምግብ እጄ ማበላት አለች። ያረባክሽ እንዴ ማማ እትዬ እማማ ባዮች ማለት እኮ እጅ ቆርጣ የጣለች ሴት ናት። እንዴት የእሷ ምግብ ወስጄ ማጎርስላት አለች አሴ። እና ምላሴ እና ለማን ነው እሺ ምቾቹ ምግቡን አላት። እሱማ መቼም አልናገር ማለች፣ እኛ ኮ ጨነቀን አለች። እኔ እሱም አንድም ብትደግሙ መቼም አነግራችሁ አለች። ስለ ማነግራችሁ ነዋ አለች። በቃ ታውቃላችሁ፣ እሷ እሺ መላሴ እሱን ተይውና፣ ባለፈው የወጣች ጊዜ ምንድነው ማን ያገኘሽዋላት ሲሏት ተውና ሲሏት መልሱላት እንዴ፣ ይሄ ነገር የተናገርኩ ይመስለኛለችሁ? ከዚህ ጥፊልኝ ጥሩ እጅሽን ታገኛለሽ፣ አለቻት። እሺ ጥሩ እዝጌር ያክብርልኝ ብላ ትታወጣች ማለት ነው። በጣም ነው ግድ እርግጠኛ ነኝ የራሷ ለባዮች ነው። ደሷ ባይሆንማ እንዲህ አትከራከረን ነበረች፣ ሽንጧ ነበረ የምትናገረው። እንግዲህ ቤተሰብ እንዳያችሁ ማለት ነው። በጣም የሚገርም ነገር ነው ማለት ነው። እንግዲህ ስራ እስራ በጣም እንግዲህ እንትን ብለዋል፣ ልቡ ተሰብረዋል ማለት ነው። ምክንያቱም ሀኒ ለካ የፍቅር ነበረ የሚፈልጋት የጓደኝነት እና የፍቅር ነበር የሚፈልጋት። እሷ ግን አላወቀችም አልገባትም ማለት ነው። እና ቤተሰብ የዛሬ ቪዲዮን ይህን ይመስላል። እንደምትወዱት ተስፋ አረጋለሁ። እናተምስቲ ያሳባስያታችሁ ወይ ተእስራጋ ወይም ደግሞ ከዚህ ከአዲሱ ፍቅረኛ ጋር ትሁን ብላችሁ እስቲ ኮሜንት አስቀምጡ ማለት ነው። የትኛው እንደወደዳችሁ ኮሜንት ላይ ይህን ብላችሁ አስቀምጡ ማለት ነው። እንደምትወዱት ተስፋ አረጋለሁ። በቀጣይ ደግሞ በሌላው ደግሞ እስከ ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይባይ